ከገድላት አንደበት በተለያዩ ገድላት ላይ የተባሉ የተነገሩ ትምህርቶች እነሆ በትዕግሥታችሁ ነፍሳችሁን ታድናላችሁና የዘላለም ክብርን ትወርሱ ዘንድ ታገሱ ገድለ አባ ሰላማ ከሳቴ ብርሃን እርሻ ካልታረሰ እህልን አያፈራም ሰውም ካልተማረና ካልተገሰጸ የሃይማኖት ፍሬ አያፈራም ገድለ አባ ሰላማ ከሳቴ ብርሃን ሰው በሽበት አስተዋይ የሚሆን አይደለም በመንፈሳዊ እውቀትና በሃይማኖት እንጂ ሕፃንም ቢሆን አዋቂ ከሆነ አረጋዊ ነው። ገድለ አባ ሰላማ ከሳቴ ብርሃን። ያለ መከራ፣ ያለ ሥቃይ የእግዚአብሔር ጸጋ አትገኝም። ገድለ አባ ሰላማ ከሳቴ ብርሃን። የዓለም ፍቅር ነፍስን ታጠፋለች። ገድለ አባ ሰላማ ከሳቴ ብርሃን። ሰው በሕልሙ የጠጣውን ውሃ ከእንቅልፉ ሲነቃ ለምልክት እንኳ ካፉ ላይ እንደማገኘው ሁሉ ኃላፊ የሚሆን የዚህ ዓለም ጣምም እንደዚሁ ነው። ገድለ አቡነ ፊሊጶስ ኢትዮጵያ ከሌላው ሀገር ይልቅ ታላቅ ናት ክርስቶስን በማመን ገና ድንግልናት ገለ አቡነ ፊልጶስ። ሲኦል ነፍሳትን እንደማጠግብ ሁሉ ባለጸጋም እንዲሁ ገንዘብን ከመውደድ አይጠግብም። ስለዚህ ልጆቼ ሆይ በቀን ከሚያተጋችሁ ከሐሳቡም የተነሣ ሌሊት ከማያስተኛችሁ፣ ወደ ጥፋት ከሚስባችሁ ገንዘብ ከመውደድ ተጠበቁ። ገንዘብን የሚወድ ሁሉ ወደ ወጥመድ ውስጥ ይወድቃል። በመብል እና በመጠጥ ብዛት ሥጋችሁ ደንድኖ ነፍሳችሁ እንዳታጥፏት ተጠንቀቁ። ገለ አባ ሳሙኤል ዘደብረ ወገግ በመሬት ውስጥ የተቀበረ ሳጥን ሊታይ ስለማይችል እንዳልነበረ ይቆጠራል። ዘወትር የሚታይ ግን ሥራው ሁሉ ግልጽ ነው። ገድለ አቡነ አረጋዊ ምስለ ገድለ አቡነ ጰንጠሌዎን በሰማይ የሚገኘው ትልቅ ክብር ያለ መከራና ያለ ፈተና ሊገኝ አይችልም። የዚህ ዓለም ፈተና ለምትመጣው ዓለም ዋጋዋ ሊመጥናት አይችልምና ስለ ጽድቅ ብለን መከራና ችግርን ስንቀበል ደስ ሊለን ይገባል። ገድለ ቅድስት ክርስቶስ ሰምራ ቦታ ሰውን የሚያከብረው አይደለም፣ ሰው ቦታን ያከብረዋል እንጂ። ገድለ ቅድስት ክርስቶስ ሰምራ። ግንብና ልጅ ስም ያስጠራሉ። ገድለ አባ ዘዮሐንስ። በሰዎች ከንቱ ውዳሴ ብዙዎች ነፍሳት ይጠፋሉ። ገድለ አቡነ ሐራ ድንግል። ጠማማ ሐሳብ ከእግዚአብሔር ያርቃል። ለኃጢአት በሚገዛ ሥጋ ውስጥም መንፈስ ቅዱስ አያድርም። ገድለ አቡነ ሐራ ድንግል። ባለጸጋ ገንዘብ በቃኝ እንደማይል ሁሉ እንዲሁ መቃብር በድኖችን ጠገፉ እንደማትል ሁሉ ሲኦልም ነፍሳትን በቃኝ አትልም። ገድለ አቡነ ዜና ማርቆስ ኢየሩሳሌም ሰማየት ነግሳችሁ እንድትኖሩባት ርስት ሆናችሁ ዘንድ እንደ ሰማዕታት በሃይማኖታችሁ የምትጋደሉ ሁኑ። ገለ አቡነ ዜና ማርቆስ። በነፍሳችሁ የምታገኙት ዋጋ እንዳያንስባችሁ በማስተማር የደከማችሁበት በብዙ ቢሆን በጥቂትም ቢሆን ዋጋ ትቀበሉ። ገለ አቡነ ዜና ማርቆስ። በእግዚአብሔር ተግሳጽ አትማረር፣ እግዚአብሔር የወደደውን ይገስጻልና። ገለ አቡነ ሳሙኤል ዘዋልድባ። ጌታዬ ሆይ አንዲት ልመናን ለምናለሁ፣ በሕይወት ዘመን የሁሉ ኃጢአቴን አይዘንድ ወዳለሁ፣ የሌላውን ኃጢአት ግን አታሳየኝ። ገለ አባ ሳሙኤል ዘዋልድባ ያለ ድካም መንግሥተ ሰማያት ይገቡባት ዘንድ አይቻልም። ገለ ቅዱስ ላሊበላ የክርስቶስ መከራ መሸከም ይችናት ጾም ከምስጋና ጋራ፣ ፍቅር ከትህትና ጋራ፣ ቅንነት ከድህነት ጋራ፣ እምባ ከትጋት ጋራ፣ ምጽዋትን ከርኅራይ ጋር አስተባብሮ መያዝ እንዲሁም አንደበትን መግታት ይቅርባይ መሆንና ለተሞትም ማሰብ ነው። ገለ ቅዱስ ላሊበላ ኢትዮጵያን እግዚአብሔር መታመኛ አድርጓታል። ገድለ አቡነ መልከ ጽድቅ የጥበበኛ ሰው አይኖቹ ከራሱ በላይ ናቸው። የጠቢም ሰው ልቡ በሌሊት አይተኛም። ገድለ አቡነ መልከ ጽድቅ የጻድቃን ሞታቸው ሕይወታቸው ነው። ጻድቃንስ አልሞትም ወደ ጌታቸው ሄዱ እንጂ ብሎ መጽሐፍ እንደተናገረ እንደ ምኞታቸው አገኙ። ገድለ አቡነ መልከ ጽድቅ ቤተ ክርስቲያን ባሕረ ጥበባት አትመረመርም፣ እጅግ ጥልቅ ናት። የሲኦል ደጆች አይችሏትም። ቤተ ክርስቲያን አትታደስም የሐዋርያት ጉባኤ ስለሆነች ስለ አንዲት ቅድስት ቤተ ክርስቲያን ሰላም እንማልዳለን። መጽሐፈ ሚስጥር። ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ለሐዋርያት እንዲሁም ለቀደሙ አባቶቻችን ሚስጥሩ እንደገለጽክላቸው ለእኛም ግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።